ብስምላህ የቁሉ ሼኽ አልአምሩ ጉዳይ ኳሉ አታሲ ዓሸር አስራ ዘጠነኛው ጉዳይ ማህበረሰቡ ዘንድ ተሰረፍቶ ካለው ከሆነው ሙንከርና ወንጀል፣ አስራ ዘጠነኛው አልአጅሂዘቱ አጅሂዛ ማለት መሳሪያዎች ማለት ነው። አልሙፍሲዳ አበላሽ ሆኑ ማለት ነው ሙፍሲዳ ማለት ሰዎችን ማህበረሰብን ማኑ ግድል የሚያደርግና የሚያበላሽ የሆኑ መሳሪያዎች አሉ ማለት ማለት ነው። የያኒ ማለት ነው ሶሻል ሚዲያዎች ቴሌ፣ እንደ ምሳሌ ወደፊት ሊሰጡን ነው። አልአጂሂዛ ማለት መሳሪያዎች ማለት ነው። ያኒ ከተለያዩ አይነት እቃዎች ተገንብተው የተመሰረቱ የሆኑ እቃዎች አሉ እንደ ስልክ ይመስል፣ ላፕቶፕ ይመስል፣ ቴሌቪዥን ይመስል ኢላ አኺሪህና፣ እነዚህ አጂሂዛ ይባላሉ። አልአጂሂዘቱ መሳሪያዎች አልሙፍሲዳ የሚያበላሹ የሆኑ ማለት ነው። በስነ ስርዓት ካልተጠቀምናቸው እኛን የሚያበላሹ የሆኑ መሳሪያዎች አሉ። ይሄ በጣም ማህበረሰቡ ዘንድ ከተንሰራፉ አደጋዎች እነዚህ ናቸው መሰለ እንደምሳሌ ከቲልፋዘሩ ከቲልፋዝ ማለት ቴሌቪዥንን ይመስል ከቲልፋዚ ቴሌቪዥንን ይመስል ወዱ ሹሺ የተለያዩ የሶሻል ሚዲያ ማለት ነው መገልገያ እቃዎች ያኔ ስልኮች ድሩሽ ማለት አኔ ማለት ነው ስልክን ይመስል ላፕቶፕን ይመስል። ይሄ ማለት ነው አኔ የተለያዩ የመገናኛ ብዙሃኖች እነሱ ድሩሽ ይባላሉና ከቴልፋዝ ቴሌቪዥን ይመስል ወዱ ሹሽ እንደዚህ ብሎ ማለት ነው ማለት ነው መገናኛ ብዙሃኖችን ይመስል በጠቅላላ ማለት ነው እነዚህ በጣም ከባድ የሆነ አደጋ ያላቸው ከባድ የሆኑ ሙንከሮች እነዚህናቸው ናቸው ማህበረሰቡ ዘንድ ከገቡት ውስጥ እያሉ ነው። ሃዚ እነዚህ ነገራቶች እኮ አጅ ሄዘቱን መሳሪያዎች ናቸው። ሙሐረመ ሓራም የሆኑ መሳሪያዎች ናቸው። ቢመዓና ቴሌቪዥን ሓራም የሚሆነው ያለ አግባቡና ተገቢ ያልሆነ ነገር ከተመለከትበትና ካየንበት ነው ሐራም የሚሆነው ማለነተናለ እንጂ በጥቅላለው ሙመንም ሐራም ይሆናል ማለት አይደለም። ን ይህች አጅሂዘቱን መሳሪያናት ሙሐረመ ሐራም የሆኑ መሳሪያዎች ናቸው። ለምን ሐራም የሆኑት? ለአንሃ ምክንያቱም አፍሰደት አልሙስሊሚነህ፣ አፍሰደት አበራሽታለች ና አልሙስሊሚን ሙስሊሞችን አበራሽታለች ሙስሊሞችን ያኔ ማነው አደጋ ላይ ስለጣለች ወሸገለት፣ ቢዚ ስላደረገች ነው አውቃት። ይህም ወቅታቸውን ጊዜያቸውን ቢዚ ስላረጉ ነው ማለት ነው አውቃታቸውን ጊዜያቸውን በማይጠቅም በሆነ ነገር ሙሰልሰል፣ የተለያዩ ድራማዎች፣ ኮሚዲ ምናምን እያዩ ቢዚ ስላረገብባቸው፣ ከመልካም ስራ ስለከለከለቻቸው ሐራም የሆኑ ነገሮች ናቸው አሉ ወፊሃ። አሁንም በድጋሚ እዛች ውስጥ በቴሌቪዥን በተለያዩ መገናኛ ብዙዎች ላይ አይን በድጋሚ እነዚህ ያሳለፍናቸው ችግር ከመኖሩም ጋራ ከዚቡን ውሸት አለበት። ውሸት በውሸት የተሞላ ነው። መምሎኡም ቢል ከዚብ በውሸት የተሞላ ነው። ዝም ብሎ በውሸት በቃ እንዲህ ሆነ በውሸት የተሞላ ነው። ውሸት ደግሞ ሐራም ነው። ወፊሃ እዛ ውስጥ አሁንም ደግሞ በቴሌቪዥኑ እና በተለያዩ መገናኛ ብዙሃኖች ላይ በተለያዩ ዲሾች ላይ እና ቴሌቪዥኖች ላይ ላፕቶፕ ላይ ስልክ ላይ ተምሲሉን ሊሰሃበ ተምሲሉን ማመሳሰል አለ ወይ? ማነው ምንድን ነው? ለሷሃበቲ ማለት ሷሃቦችን ማስመስል ወይ ደሞ ሷሃቦችን አስመስሎ በሷሃቦችን እየተመሰሉ ያኒ ድራማዎችን የተለያዩ ሙሰልሰሎችን መስሪያ ቦታ ነው፣ ያን ማለት ነው። ይሰራበታል፣ ይስተላልፍበታል እና ማለት ነው። ወፊሃ ተምሲሉን ማመሳሰል አለ። ማን ማመሳሰል፣ መመሳሰል አለ፣ ለሷሃባ ሷሃቦችን መስለው አንዱ ያኒ ምንም ካፊር ይሆነ ክርስቲያን ይሆነ አካል እንደውም ያኒ የሐምዛ የምናምን እየተባለ ሲሰራ የነበረው ማነው ያኒ ያን የሚታየው እሱ ያው አንድ አሜሪካዊ ነገር ነው። ያኔ ማኑ እንደውም ክርስቲያኖ ተብሏል ካፌር ነው ብሏል። ይሁዳዎች ናቸው የሚሰሩት እነሱን ተማሐሰው ማለት ነው። ይሄ ሀምዛ ነው ይባላል። ይሄ ኻሪድ ነው ይባላል። ወይንም ሙስሊም የሆነው አካል ደግሞ ሙሴ ለማን ሆኖ ይሰራል። ያኔ ማኑ ድራ ለድራማው ሲል ካፊር ነው ያኔ ኩፍር ነገር ይናገራል። እንግዲህ ሙሴ ለማን ካፊር ነው አይደለ፣ በካፊሮች ይመስልና ሙስሊም ሙሰውዬ የድራማው ተመልክቶ አደጋ ካ ኩፍረት ነገር መናገር ይችላል በመላስ አይቻልም እ አይደለ እሱ ለድራማ ይሰራው ነው ይልና የክህደት ነገር ወይ አላህን ሊሰደብ ይችላል፣ ወይ ቁርአን ይሰደባል፣ ወይ መልእክተኛውን ይሰደባል። በቃ ተመልከቱ ያለው አደጋ ዘን ወፊሃ ተምሲሉ ዲሳባ ሷህቦችንም ደግሞ መምህሳ ስላለ ይሄ የተከለከለ ነው። በል አረ እንደውም እንኳን አይደለም ሷህቦች ያኒ ወሊ ሩሱል ከነዚህም በላይ ሩሱሎችንም ደግሞ እንመሰላለን። እነሱን ለአሁን መሰለ ዩሱፍን ማለት ዩሱፍ ታሪክ ይባላል አይደል ያነው ውሸት ነው። መልቸ ዩሱፍን ተመስሎ የሚሰራው ያኔ ማኑ እንደዚሁ ይሁዳ በልበል በሌላ ሰዓት ላይ በሌላ ፎቶ ላይ የሆነች አጅነቢ የሆነች ሴት ጋር ተቃቅፎ እንደዚህ ያኔ ማነው በጣም የሚያስጠላ ቆሻሻ ስራ እየሰራ የታየው ሰው ነው ዩሱፍን ተመስሎ የሰራው ይባላል። እና እንደዚህ አይነት በቃ የወደቀ ነገር ስለሚስተላለበት ይሄ ክልክል ነው ወፊሃ በሷም ውስጥ ደግሞ ማ ለምሳሌ፣ ተስዊሩ ዘዋቴ አርዋ። አሁን ለምሳሌ ካሜራዎች ሊሆኑ ይችላሉ። በስልክ አሁን ካሜራ አለ፣ ተለያዩ። በዛ ውስጥ ማነው ተስዊሩ መቀረጽም ደግሞ አለው። ዘዋቴ ባልተቤቶችን አርዋ የሩህ ባልተቤቶችን ሩህ ያላቸውን ነገራቶች መቀረጽ አለ። በስልክ ይቀረጻል፣ በምናምን በካሜራ ይቀረጻል። እነዚሁ ላይ የተከለክሉ ናቸው። ማህበረሰቡ ዘንድ የተንሰራፉ ሙንከራት ናቸው እያለ ነው።

ያኔ አጅነብ የወደ ሆኑ ሴቶች ወንድ ቁጭ ብሎ ይመለከታል ቴሌቪዥን ላይ ማለት በስልክም ሆነ በምንም በቴሌቪዥን ላይ ቁጭ ይላል አሁን ለምሳሌ ሴቶች የሆነ ነገር እያቀረቡ ቴሌቪዥን ላይ እሱ ቁጭ ብሎ ይመለከታል ማለ ይፈቀዳል አይፈቀድም እኮ ያኔ አጅነብ የሆነች ሴት እኮ በአካል ብቻ አይደለም ማየት የተከለከለው በቴሌቪዥን ሆነ በስልክም ሆነ በምንም ሆነ ስለዚህ ወፊሃ በዛ ውስጥ አይዶን በድጋሚ ካለው መፍሰዳ በቴሌቪዥን ላይ ነዘሩ ሪጃል ወንዶች ይመለከታሉ ኢለንሳ ወደ ሴቶች አጅነብ የወደ ሆኑ ሴቶች ይመለከታሉ ወነበሩ አኒሳ ሴቶች ደሞ ይመለከታሉ الى الرجال ወንድ ወንዶች بل ባለና ሚስቶች ማርት ያኔማ ነው የተፋቱም እኮ አሉ በዚህ ምክንያት ማነው ተጋባናለ። በተለይ በፊት ይሄ ቃና ምናምን የሚባል ማነው ያኔ ማለት ነው። በጣም ሙስሊሙ ማህበረሰብ የሸወደው ሙስሊሙን ያኔ ከሥራ ዝቅ ለማረግ የበታች ለማረግ የተሰራ የሆነ ምንድን ነው ሲስተም ነው ማለት ነው። የውጭዎች የሰሩት ሙሰልሰል ነው አያልቅም። በየቀኑ በየቀኑ ምንጊዜም ያኔ ማነው የሆነ የነሱን ፊልም አለሁ ብላ ያኔ ማን ነው በስንት ውድ የተገዛው ማን ነው፣ ባቄላ አህያስ በልታ ያስጨረሰች አለች። በዚህ ምክንያት ማን ነው ተመልከቱ ማለት ነው። ወከዛሊከ ወጥ ያልፈሰሰ የለም እንጀራ ምናምን ቂጣ ያላረረ የለም። ጥሎ ማን ያን ፍጥጥ ብሎ ያዩ ማን ወረስተው ማን ሱብሃንአላህ እንደ አይነት መፍሰዳ አለውን ዋጩ እንደ አይነት መፍሰዳ አለው። የተከለከለ ነገር ነው ወከዛሊከ እንደዚሁም ደግሞ ወንድዮም የሆነች እዛ ቴሌቪዥኑ ላይ ያኔ ተቀባብታ ተውባ መመጣውን ሴት ይመለከታል። ያችን አይቶ ዞር ብሎ እሷን ሲመለከት እንዳለ ከአለ ምንም አመጣለትም ይንቃታል፣ ሚስቱ ማለት ነው። እሷም ደግሞ ያነኛው ይሄ ባሏ ሲለፋ ምናምን ሎ የሚመጣውን ባሏን እሷ ያዛ ለሆነ ማን ቴሌቪዥን ላይ ቁጭ ብሎ ተቀባብቶ ምናምን የመጣውን ማለት ነው በስንት ማን አይነት ቅባት ተቀብቶ ምእቱ እዛ ፊልም የሰራውን ታይና ባሏ ማኑ ትነቃለች ማኑ ምን እንዳለ። በዚህ ምክንያት ፍቺ درس ደረጃ አደጋው በጣም ከባድ ነው። አደጋው በጣም ከባድ ነው። ወቅድ ተቀደመ በርግጥም ደግሞ አልፏል። በያኑ ዛሊከ የዚህ ጉዳይ ወንዶች ወደ ሴት፣ ሴት ወደ ወንድ መመልከት حرام እንደሆነ አልፎልናል። ሙንከር እንደሆነ ወፊሃ በድጋሚ አሁን ካለው መፍሰዳ አይዶን በድጋሚ ما سيأتي بعده አሁን በቴሌቪዥን ላይ ካለው አደጋ ማ ነገር ነው ሰይእቲ የሚመጣው የሆነው ነገር ባደሁ። ከዚህ አሁን ከአስራ ዘጠነኛው ቀጥሮ የሚጠቀሰው ሙንከርና መጥፎ ነገር እዚሁ ቴሌቪዥን ላይ ይካተታል። ቴሌቪዥን ውስጥ ከሚያመጣው ከሆነ መፍሰዳ ይካተታሉ። እሱ ምንድነው ቀጥሮ የሚመጣው? አልዕሽሩን ሃያኛው አልጊናኡ ሙዚቃ ማለት ሙዚቃዎችን ማዳመጥ አለ ሙዚቃን መዝፈን ማዳመጥም በቴሌቪዥን ላይ አለ። ሲዘእኔ ሙዚቃ ይዳመጣል፣ ይለቀቃል። ይሄ ሁላ ማለት ነው። ያኔ ማነው ይሄ ሁላ ምን ያደረጋል? ይሄ ሁላ ያመጣል። ማነው መፍሰደው ከባድ ነው ማለት ነው። ኸይራ ወአላቲ ወአላቱ ለህዊ ወአላቱ መሳሪያዎችም አሉበት። አላህው የዛዛታ የሆነ መሳሪያ እንስሳ መሳሪያ ማለት ፋይዳ የሌለው የሆነ የዘፈን የግጥም ምናምን መሳሪያዎች። አሁን ለምሳሌ መሰንቆ፣ ክራር፣ ምናምን ድቤ፣ ላአር ይሄ ሁላ በቴሌቪዥን ይስተላለፋል። ወጥርብ ጥርብ ማለት ምንድን ነው? አንድ ነው አለቱላሁ ማለት ነው። ይሄ አእምሮ ማዘናኛ እኔ መደሰቻ እያሉ አእምሮን በቃ ውስጥን ስሜትን የሚቀሰቅሱ የሆኑ ማለት ነው። ጥርብ ማለት ስሜትን የሚያነሳሱ የሆኑ መሳሪያዎች አሉ፣ ክራሮች አሉ እና እዛ ላይ በቴሌቪዥን በተለያዩ ሶሻል ሚዲያዎች ላይ ይስተላልፋሉ። ይሄ በጣም አደጋ አለው እያሉ ነው። አለናው ሙዚቃ ወአላቱ መሳሪያዎች አላህዊ የሙዚቃ መሳሪያዎች የዘዛታ ሙዚቃ ማለት ዘዛታ ነው በቃ ምንም ፋይል የሌለው የሙዚቃ መሳሪያና ነው። ወጥር ቢ አእምሮን የማዝናኛ መሳሪያ ተብሎ የሚጠራ የመደሰቻ መሳሪያዎች፣ ክራሮች እየተባለ የተለያዩ ክራር እና ማለት ነው መሰንቆዎችን እየተጠቀሙ ሙዚቃዎች ይዘፈንበታል። ይሄ የተከለከለ ነው። ይሄ ደግሞ حرام ለመሆኑ الله جل وعلا قران ابن ال قال الله جل وعلا ሙዚቃ ሐራም እንደሆነ የሙዚቃ መሳሪያዎችን መሰንቆ ምናምን መጠቀም

ከአኼራ የሚያታል ከዲን የሚያታል የሆነ ወሬ የሚገዛለ ይሄ ለሆለ ሐዲስ ምን እንደሆነ ወደፊት ይተረጉሙልናል። አብዱላህ ብን መስዑድ ይተረጉሙን እንመለከታለን። ለምንድን ነው የሚገዛው? የሚገዘው ሊውዲል ሊያጠም ማለት ነው። አን ሰቢልላህ ከአላህ መንገድ ሰዎችን ለማጥመም ብሎ ዛዛታ ዘዛታ ወሬዎችን ወሬዎችን ይዘዛታ ወሬ የሚወራበትን እቃ ወይም ሞ ወሬዎችን ይገዛለ ብይሪ ዕልሚን ያለምንም እውቀት ምንም እውቀት ሳይኖረው ያለምንም እውቀት ከአላህ መንገድ ሰዎችን ለማጥመም የዛዛታ ወሬንና ማን ነው አሉቧልታ የሆኑ ወሬዎች ወይም ሞ አሉባልታ የሆኑ ነገራቶችን የሚሰሩበት የሆነውን ነገር የሚገዛለ ያለነው። አላ ወየተኪሃ የሚይዛትለ ሁዝ ወን ቀልድ አድርጎ ወይም ደግሞ መቀለጃ መጫዎች አድርጎ የሚይዝ የሆነ ሰው አለ ከሰው ልጅ ብሎ ተናገረ። ኡላኢከ ከነዚህ ሰዎች ለሁም፣ ለነሱ አለላቸው አዛቡን፣ ቅጣት እኮ አለላቸው። ሙሂኑን፣ አዋራጅ የሆነ ቅጣት አላቸው። የሚያዋረዳቸው የሆነ ቅጣት ተዘጋጅቶላቸዋል አኺራ ላይ። ፊዱንያ ወልአኺራ ይቀጣሉ ማለት ነው። ኸይረን ዚ ቁርአን ለምንነው የሙዚቃ መሳሪያ ሙዚቃ ለሆለ ሀዲስ ነው ዛዛ ተወሬ ማለት ነው።

ፊ ኡመቲ በህዝቦች ውስጥ እኮ ይሆናሉ። በህዝቦች ውስጥ ይኖራሉ። አቅዋሙን ሰዎችና ህዝቦች ይኖራሉ። የስተሐሉነ የሚፈቅዱ ይሆኑ። የስተሐሉነ ማለት የሚፈቅዱ ይሆኑ። ምንን የሚፈቅዱ ይሆኑ? ምናም አልሔረ ማለት ነው። አልሔረ ማለት

ለወንዶች ሐር ልብስ መልበስ አይቻልም አለ ሐር ልብስ መልበስን የሚፈቅዱ ሰዎች ይመጣሉ። ወልከምረ እንደዚሁም ደግሞ ከምርንም የሚፈቅዱ ጠላ መጠጣት ይቻላል፣ ችግር የለውም ብለው የሚሉ ሰዎች ይመጣሉ። መሪነን ተብለው ማለት ነው። ያኔ መሪነን ተብለው የሚጠሩ ሰዎችን ወደ ጀሃነም የሚከቱ መሪዎች ይመጣሉ፣ መጥፎ የሆኑ መሪዎች ብለው መልእክተኛው። ያኔ ምርን ጠላን ጠላ ብለው አይደለም ግን የሚፈቅዱት ምን ይላሉ? ሲፈቅዱ ዩሰሙነሃ ቢገይሪ ስሚሃ ያለ ስሟ ይጠሯታል። ያኔ አሳልፈናል እኮ ትዚላችሁ እንደሆነ አእምሮን ነጻ የሚያደርጉ ያኔ ማነው ሸራብ አሩሐኒ ወይሞ ሩህን ፈታ የሚያደርጉ አእምሮን ነፍስን የሚያስደስቱ መጠጦች እያሉ የመዝናኛ መጠጦች አዲስ መጠጥ እያሉ ያወጣችኋል። እነዚ ምንድን ናቸው? ጠላ ናቸው፣ ያሰክራሉ። ኢዘን ጠላ ብሎ አይሉም፣ ስሟን ቅሂር ያደረጉና ያኔ ማለት ነው የሆነ አእምሮን ነጻ የሚያደርግ የሚያዝናና አነቃቂ አመረቃቃኝ ምናምን መጠጥ ይላሉ። እንግዲህ እንደዚህ ያደ አ የሚያስተላልፉት ይህን ማኑ ያደርጋሉ። ስም በመቀ አልአስማ ላቱገይሩ ለሐቃይቅ ስያሜዎች እውነታን አቀይርም። ከምሩን ወተት ነው ብንለው ወተት አይሆንም። ከምሩን ውሃ ነው ብንለው ውሃ አይሆንም። ምር ምሩ አለቅ ስለዚህ ስሙ ቢቀይርም እንትነ አሁንም ደግሞ ዝሙቱን አይ በቃ ያኔ ማለት ነው። ራሷን እኮ ከፈቀደ ችግር የለውም፣ ባሪያውና ከተስማሙ በቃ ለቀ ነፍሴን ትላለች፣ ያው ከአንሁ ኒካህ ነው እየተባለ እንደዚህ የሚባል ነገር የለም። ላኒካሃ ኢላ ቢወሊይን ወሸሂድ። ኒካህ የለም ጋብቻ የለም፣ በወልይና ሁለት ምስክር ያኔ ካልመሰከረ አባት ካልዳራት ዝም ብላ ማን ነው ያኔ ማን ነው ራሷ እድሪ ያለው ብትል፣ የለም ነው። ሲሪ የሚባል ነገር የለም። ወሲሩ ሲሪ የሚባል ነገር አለ እንደዚያ ያለ የሚባል ነገር የለም ነው ኸይረን ወልመዓዚፈ የሙዚቃ መሳሪያዎቹ ማነው መዓዚፍ ማለት ዓለቱላሁ ማለት ነው፣ የሙዚቃ መሳሪያዎች እነሱንም የሚፈቅዱ አሉ። ክራር መሰንቆ፣ ምናምን ይሄ ድቤ መደባት ችግር የለውም የሚሉ ሰዎች ይመጣሉ። ሱፊያዎችን ይመስል በል የእኽዋኖች መሪ የእኽዋኖችን ይመስል እኽዋኖች ሱፊያዎች ናቸው፣ ኸዋርጆች ናቸው፣ እኽዋኖች ሌላም ናቸው። ሁሉም መሪ የሱ ፈልቀረዷዊ የሚባለው አካል ያነ ምን ይላል? ሙዚቃ ችግር ይልምል። እኔ ጧጧት ከእሱ በኋላ ማንም የምትባላለች እዛው አካባቢ የአሲያ ነው፣ የእሷን ዘፈን ከፍቼ አዳምጥ ነበር ይላል። ከእሱ በኋላ ቁጭ ብያለሁ። የሆነ የእነሱ ሀገር ዘፋኝ ማለት ነው። የህንድ ዘፋኝ ናት መሰለኝ። እሷን ማን አዳምጥ ነበር ይላል። ስለዚህ ያው ምን ችግር አሉ ይላል። አጃኢብ ነው ነገሩ እና ሰዎች ካልተቀላቀሉ ምናምን ሙዚቃ ቢዳመጥ ምንም ችግር የለውም ብሎ ይናገር ነበር፣ ይፈቅድ ነበር። እንደ ሱብሓነላህ፣ እነሱን ነው እንግዲህ መልእክተኛው ዐለይሂ ሶላቱ ወሰላም የተናገሩባቸው ማለት ነው። ሙቷል። ኸይረን አህ፣ ኢዘን

ድቤ ማነው ከድቤ ድቤ ከመደባት ከልክለዋል። ለማን ለወንዶች፣ ማለት ወንዶች ድቤ መደባት የለም ሴቶች ናቸው እንጂ ወንዶች ማነው ድቤ መደባት አይቻልም ብለው መልእክተኛው ስራት ተናገሩ። ለ ኢን በእነዚህ ሀዲሶች መሰረት ሙዚቃ እና የሙዚቃ መሳሪያዎችን መጠቀም አይቻልም። ይሄ ደግሞ ቴሌቪዥን ላይ የሚል